ሶስተኛው የኢጋድ የሚዲያ የሽልማት ስነስርዓት በትናንትናው ዕለት በስካይላይት ሆቴል አዲስ አበባ ላይ ተካሂዶ ነበረ። ይህ የ2025 የኢጋድ የሚዲያ አዋርድ ላይ እንግዲህ ሶስት ኢትዮጵያውያንም እንደዚሁ ከነበሩት 11 ዘርፎችና ሀያ እውቅና ከተሰጣቸው የምስራቅ አፍሪካ ጋዜጠኞች ውስጥ ተካተዋል። በዚህም የሽልማት ስነ ስርዓቱ ላይ በሸገር ኤፍኤም የምናውቃት የኤፍኤሙ ባለቤትም እንዲሁም ደግሞ አንጋፋ ጋዜጠኛ ሆና የምትሰራው ጋዜጠኛ ማዓዛ ብሩ የህይወት ዘመን ተሸላሚ መሆን ችላለች። የ የዚያ የኢትዮጵያ ዜና አገልግሎት ጋዜጠኛ የሆነው ጌትነት ሸንቁጥም እንደዚሁ በዲጂታል የሚዲያ ዘርፍ ተሸላሚ መሆንም እንደቻለ ነው የተገለጸው። የኦቢኤኑ ሽመክት ለገሰም ደግሞ በሀገር በቀል ቋንቋ ዘርፍ ተሸላሚ የሆኑት ሶስት ኢትዮጵያውያን ሆነዋል። እንግዲህ በሽልማት ስነስርዓቱ ላይ በጣም ደማቅ ስነስርዓት እንደነበረ ነበር ሲገለጽ የነበረው በርካታ ፎቶግራፎች፣ ቪዲዮዎችም እንደዚሁ ሲወጡ ነበረ። ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና የሚል መሪ ቃል እንደነበረውም ነው ሲገለጽ የነበረው። በዚህ መድረክ ላይ እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዲሁም የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበያው ተገኝተው ለአሸናፊዎች እውቅና ሲሰጡ ሽልማትም ሲያበረክቱ ነበረ። ሌሎች እንደዚሁ ግብዣ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶችም በዚህ ስነ ስርዓት ላይ ተካፍለው ነበረ። እንግዲህ እንደምትመለከቱት እዚህ ጋር ያለው ስዕል ላይ በሽልማቱን የተቀበሉ ወደ ሀያ የሚሆኑ ከምስራቅ አፍሪካ ሀገራት የተውጣጡ ጋዜጠኞች ናቸው የሶማሊያ ሁለቱ ሱዳኖች እንዲሁም የኬንያና የጅቡቲ ጋዜጠኞች የተካተቱበት እንደሆነም እንደዚሁ መረጃዎች ያሳያሉ። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። በትናንትናው ዕለት አስደንጋጭ አሳዛኝ መረጃ በማህበራዊ ትስስር ገጽ ላይ ሲዘዋወር ነበረ። ኮሜዲያን ወንደሠን አውራሪስ በድንገተኛ ህልፈት ተሰምቷል። በትናንትናው ዕለት እንግዲህ የእሱ ህልፈት ከተሰማ በኋላ በጣም በርካቶች ሀዘናቸውን በማህበራዊ ትስስር ገጽ ላይ ሲገልጹ ነበረ። ኮሜዲያን ወንደሠን አውራሪስ በድንገተኛ የልብ ህመም ምክንያት በዳግማዊ ሚኒሊክ ሆስፒታል በሕክምና ሲረዳ ቆይቶ ነው እንግዲህ በትናንትናው ዕለት ሕይወቱ ስለማለፉ የተገለጸው ማለት ነው። ኮሜዲያኑ ልቤን አሞኛል በሚል ነበር ወደ ሕክምና ማምራቱ የተገለጸው ነገር ግን ሐኪሞች የተቻላቸውን ርብርብ ቢያደርጉም የኮሜዲያን ወንደሰንን ህይወት ለመታደግ አለመቻላቸውም ተገልጿል። እንግዲህ በማህበራዊ ትስስር ገጽ ላይ የኮሜዲያኑ አድናቂዎች፣ ወዳጆች ሀዘናቸውን በስፋት ሲገልጹ ነበር። ምስሉንም እንደዚሁ ሲያጋሩም በማህበራዊ ትስስር ገጽ ላይ ተስተውሏል። እንግዲህ ይህ ኮሜዲያን በበርካታ የፊልም ስራዎቹ የቴሌቪዥን ላይ አጫጭር ጭውውቶቹና ድራማዎቹ የሚታወቅ ነው። በኮሜዲ ስራዎቹ ደግሞ በጣም በርካቶች ኢትዮጵያውያን የሚወዱትና የሚያደንቁት አርቲስት ነበር። እንግዲህ ይህ በትናንትና ሁለት የተሰማው በማህበራዊ ትስስር ገጽ ላይ የተሰማው አሳዛኝ ዜናም ሆኖ አልፏል። ወደ ቀጣዩ መረጃችን ስናልፍ ወደ አውስትራሊያ የሚወስደን መረጃ ነው። በቀጥታ የአውስትራሊያው ጠቅላይ ሚኒስትር የሆኑት አንቶኒ አልባኔዝ በስልጣን ላይ እያሉ ጋብቻቸውን የፈጸሙ የመጀመሪያው የሀገሩ የሀገሪቱ መሪ መሆን መቻላቸውን የተመለከተ መረጃ ነበር። እንግዲህ ይህንን ቢቢሲን ጨምሮ ሌሎችም ዓለም አቀፍ ሚዲያዎች ሲያጋሩት የነበረ መረጃ ነው። የጋብቻ ስነ ስርዓቱ በዋና ከተማዋ ካምቢራ የተፈጸመ ሲሆን በስነ ስርዓቱ ላይ ደግሞ የቅርብ ቤተሰቦቻቸውና ከፍተኛ የመንግስት የስራ ኃላፊዎችም እንደዚሁ ታዳሚ ሆነው ስለመገኘታቸው ነበር ሲገለጽ የነበረው። የ62 አመቱ አልባኔዝና የ47 አመቷ ጆኒ ሃይደን እንግዲህ እንደ አውሮፓውያኑ አቆጣጠር በ2020 በአንድ በሜልመር በተደረገ የራት ግብዣ ላይ ለመጀመሪያ ጊዜ መገናኘታቸውን መታዋወቃቸውን እንደዚሁ ሲገለጽ ነበረ። አልባኔዝም እንግዲህ ከጠቅላይ ሚኒስትሩ ከጋብቻ ስነስርአቱ በኋላ መግለጫ ሰጥተው ነበረ። በዚህም ፍቅራችንንና የወደፊት ህይወታችንን በጋራ ለማሳለፍ በቤተሰቦቻችን ፊት ቃለ መሀላ በማድረጋችን ከፍተኛ ደስታ ተሰምቶናል ሲሉ መግለጻቸውንም የተመለከተው መረጃ ነው። በርካቶች በማህበራዊ ትስር ገጽ ላይ ሲነጋገሩበት የነበረ መረጃ ሆኗል። እድሜያቸውም የሚያነጋግር ይመስላል። አዎ በተለይ ብዙ ጊዜ የሆነ ወደ መሪነት ከመጣ በኋላ ጋብቻ መፈጸም ብዙ የተለመደ አይደለም እና አይደለምና ለዛም ይመስላል፣ በጣም በርካታ ዓለም አቀፍ ሚዲያዎችም ትኩረታቸውን እዛ ላይ ያደረጉት። ወደ ቻይና የሚወስደን መረጃ ነው ቀጣዩ መረጃችን በምግብ ውስጥ ያለን የማቃጠል መጠን መለካት የሚችል ሰው ሰራሽ ምላስ ስለመፍጠራቸው ነው ቻይናዎች ያስታወቁት። እንግዲህ ይህ በቻይና የተሰራው ሰው ሰራሽ ምላስ በምግብ ውስጥ በቃሪያ ወይንም በሌሎች ቅመማ ቅመሞች ምክንያት በምላስ ላይ የሚፈጠረውን የማቃጠል ስሜት መለካት ይችላል ሲሉ ነው የገለጹት። ለዚህም መለኪያ መሳሪያ ቺሊ ሜትር የተሰኘ ስያሜ እንደተሰጠው ተገልጿል። ይህ ቺሊ ሜትር የተሰኘው መሳሪያ እንግዲህ በምንሰራው ምግብ ውስጥ ያለውን የማቃጠል መጠን ይለካልናል ብለው ተገልጿል። እንግዲህ ይህንንም በአስር ሰከንድ ውስጥ ብቻ በምግብ ውስጥ ያለውን የማቃጠል መጠን ሊለካ እንደሚችል ነው የተገለጸው። እንግዲህ ብዙ ሰዎች የሚያቃጥል ምግብ መመገብ በበርካታ ባህሎችም እንደዚሁ ይታወቃል፤ እና በምግብ ውስጥ ያለውን መፋጀት ማቃጠሉን መጠን ግን እናቶች ወይም ምግቡን የሚያዘጋጁ ሰዎች በምላሳቸው እየቀመሱ ነበረ የሚለኩት። አሁን ግን የቻይናዎች የሰሩት መሳሪያ ራሱ በአስር ሰከንድ ውስጥ ምን ያክል ሊፋጅ እንደሚችል፣ ምን ያክል የማቃጠል አቅም እንዳለው የሚያስረዳ መሳሪያ ነው የተሰራው። በተጨማሪም መሳሪያው እንግዲህ የሚያቃጥልን ምግብ ብቻ ሳይሆን ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብልና መሰል ቅመሞችም በውስጡ በምን ያህል መጠን እንደሚገኙ መለካትም ያስችላል ሲሉም ገልጸዋል። ይህንን ካልን እኛ ጋር ግን ከየት እንደመጣ ማወቅ በቂ ነው። አዎ የመረቆ በርበሬ እና ይህንን እንግዲህ ምን ያህል እንደሆነ መጠኑን ራሱ ማወቅ አንድ ጠቃሚ ነገር ይመስለኛል። እንግዲህ የመጨረሻው መረጃችን የሚሆነው ወደ ካምቦዲያ ደቡባዊ ክፍል የሚወስደን መረጃ ነው። በቆሻሻ ውስጥ ቆሻሻን እያስከፈለ የሚያስተምር ትምህርት ቤት እንዳላቸው ነው የተገለጸው። እንግዲህ በተለይ መልሰን ልንጠቀም የምንችላቸውን ቆሻሻ የምንላቸውን አገልግሎት የጨረሱ ቁሳቁሶችን እንደ ክፍያ በመቀበል ተማሪዎቹን ያስተምራል። ይህ ትምህርት ቤት ራሱ የተሰራው እንደዚሁ አገልግሎታቸውን የጨረሱ ቁሳቁሶችን ሪሳይክል በማድረግ እንደሆነ ተገልጿል። እንግዲህ በአንድ ድንጋይ ሁለት ወፍ ነው ትምህርት ቤታቸው እንደዚሁ አገልግሎታቸውን ከጨረሱ ቆሻሻ ብለን ከጣልናቸው ማቴሪያል የተሰራ ነው። እንደገና ደግሞ ተማሪዎቹ ለትምህርታቸው ክፍያ አካባቢያቸውን ማጽዳት እንደዚሁ ግድ ይላቸዋል። ምክንያቱም ወራዊ ክፍያቸውን የሚፈጽሙት እንደዚሁ ያጸዱትን መልሶ አገልግሎት ላይ ሊውል የሚችል ቆሻሻን ሰብስበው በማምጣት እንደሆነ ነው የተገለጸው። እንግዲህ ይሄ ትምህርት ቤት በ አስራ ሶስት ነበረ የተቋቋመው ያኔ በጣም ጥቂት ተማሪዎችን በመያዝ ወደ ስልሳ የሚሆኑ ተማሪዎችን በማስተማር አገልግሎቱን መስጠት የጀመረ ትምህርት ቤት ነው። አሁን ላይ ግን በርካቶችን ተቀብሎ እያስተማረ ያለ በዓለም አቀፍ ሚዲያዎችም ትኩረት የሳበ ተቋም ሆኗል። በእርግጠኝነት ከዚህ ወጡ ትልቅ የቢዝነስ ሞዴል ውስጥ ይገባሉ ብዬ ጠብቃለሁ። ምክንያቱም ብቻ ሳይሆን በተለይ ቆሻሻን መሰብሰብ አካባቢን ንጹህ መሆን እንዳለበት ከመክፈሉ የትምህርት ክፍያቸውን ከመስጠት ባሻገር ጥሩ ትምህርት ይወስዳሉ ብዬ አስባለሁ። እንደዚህ አይነት ጥሩ ተሞክሮች አካባቢን የሚፈጥሩ እንዲሁም ለአካባቢያቸው ለስነ ምህዳሩ መጠበቅም ከፍተኛ አስተዋጽኦ ያላቸው ተማሪዎችን የሚያበረክት ነው የሚሆነው ልምዱም ለሌሎች አካባቢዎች እንደዚሁ ማስተማሪያ ሊሆን የሚችል ይሆናል በሚል ነው ያመጣ ነው። እንግዲህ ሰሞኑ ቅዳሜና እሁድን ጨምሮ በማህበራዊ ትስስር ገጽ ላይ በስፋት ሲ ሰዎች መነጋገሪያ ያደረጓቸው ነገሮች እነዚህ ነበሩ። ይህን ይመስላል። እናመሰግናለን። ናይት መልካም ቀን።